ከአስራአምስት አመት በኋላ ድግምት አሰርተውን የጠበቋት እነማ የገዛ ቤተሰቦቿ ለምን? ቪዲዮ እስከ መጨረሻ ተከታተሉ። ማንም ይሄን ነገር ማመን አይችልም። ወላሂ ነው የምላችሁ፣ በገዛ ቤተሰቤ በገዛ ወንድሜ ይሄን አይንን ነገር ይደርስብኛል ብሎ ማንም አያም ነው። ግን የሁሉም አረብ ሀገር ሴት ደካማ ጎን ነው ይሄ። ቪዲዮ ላይክ እና ሼር ሰብስክራይብ ማድረግ እንዳትረሱ ለብዙ ሰዎች እንዲደርስ ማለት ነው እኔ የሚያስተምራችሁን ነገር እዚህ በመምጣት እናንተ እኔን እኔ የማመጣውን ነገር የምትደግፉት ከሆነ ላይክ በማድረግ ሼር በማድረግ ተባበሩ። ወዳችኋለሁ። አሰላሙ አለይኩም ወረህመቱላ ወበረካቱ። ውድ የተከበራችሁ ፋሚሊዎቼ እንዴት ናችሁ? ከኔ ጋር አልሐምዱሊላ በጣም ደህና ነኝ። ግን ዛሬ የሚገርም ነገር እዚህ ላችሁ የመጣሁት በጣም የሚያሳዝንም የሚገርም ነገርም፣ ይሄ ነገር በገዛ ቤተሰብ ይደርስብኛል ወይም ብለን በማናስበው ሁኔታ እንግዲህ፣ ይሄ መረጃ እላችሁ መትቻለሁ። ምንድን ነው አንድ ቤታችን ለአስራ አምስት ዓመት አረቤት ሰርታለች። አረቤት ስትሰራም ኢትዮጵያ ላይ ቤት ትሰራለች። ኦኬ። ቤት መስራት የሚሰራው ሰው ነው የሚያውቀው፣ ምን ያህል ደም እንደሚያስተፋ፣ ምን ያህል ደም መጣጫ እንደሆነ ማለት ነው። ይሄ ቤት ከጨረሰችለት በኋላ እቃውን አሟልታ ምን ብላ ለወንድሟ ቁጭ በልበት እስከመጣ ድረስ ትለዋለች። አደራ ትሰጠዋለች። ከዛ ወንድሟም እሺ ብሎ ቁጭ ይላል። ከዛ እዛው ቤት ውስጥ ሚስት ያገባበታል ማለት ነው። ኦኬ ሚስት አግብታለች። ከዛ በኋላ ወይዘሪት አረብ ሀገር ያለችዋ እህቱ እኔ ልመጣ ነው ትላቸዋለች ማለት ነው። ልመጣ ነው ስትላቸው ውጡም አላላቸውም፣ በነገራችን ከቤቷ ውጡም አላለችም። ልመጣ ነው ትላለች። እነሱ ምን አርገው ይጠብቋታል? የወንድሟ ሚስት ከእናቷ ጋር ተመሳጥራ ድግም ታሰርታ ትጠብቃታለች። በምግቧ ማለት ነው፣ በተሰራው ምግብ ላይ ያ ምግብ እንደተወደደ ሰው እንደተከበረ ሰው ምግቡን ያ የናፈቃት የሀገሯ ምግብ ትበላለች። አገር ሰላማዊ ብላ እች ልጅ ምግቡን በበላች በማግስቱ እንግዲህ ቀጥታ ቁርአን ቤት ነው የገባችው። በቃ ታመመች፣ መጮህ ጀመረች። እንደ አህያ ነው መጮህ ጀመረች ማለት ነው። አስባችሁታል? ያ የሰራቸው ስንት አመት ደም ተፍታ የለፋችለት ቤት አስጠላት። ከዚህ ቤት አስወጡኝ እዑ ነው ያለችው። ይሄ ድግምት እንግዲህ ቤቴ እንዳትል ህይወቴ እንዳትል ከቤቴ ውጡልኝ እንዳትል የተደረገ ሴራ ነው ማለት ነው። አንዳንድ የወንድም ሚስቶች በጣም ክፉ ናቸው። አንዳንድ የወንድም ሚስቶች ደግሞ በጣም መላክ ናቸው፣ በጣም ጥሩ ናቸው። ከእናት ልጅ ራሱ መለየት አይቻልም፣ እነሱን ማለት ነው። አንዳንዶቹ ይሄ መጥፎ ነገር ሁሉም ቦታ ያለ ነው። ያረቢ አላ እኔ ለባለቤቶች መልካም መልካም እህት አድርገኝ፣ ይሄ ነው ዱዓ አድርገው። ወላይ እውነት ይሄ ነው ምላችሁ። አላህ ከእንደዛ አይነት ነገር መጥፎ ከእንደዚህ ክፉ ነገር አላህ ይጠብቃል። እና ምንድን ነው ላስጠነቀቃችሁ የፈለግኩት እቃ ቀድማችሁ አታሟሉ። ቤታችሁን ስሩ። ገንዘቡ ካላችሁ አቅሙ ካላችሁ ግቢያችሁን እጠሩ፣ ውሃ ምናምን አስገቡ። ግን እንደው ሌባ ይዘርፈኛል ብላችሁ የምታስቡ ከሆነ ይሄ በሮች አሉ አደ የቤት በሮች ምናምን አታስገቡ። ብሩ አስቀምጡት። የቤት በር ምናምን ምናምን አታስገቡለት። ዝም ብሎ ብረት ብቻ ይሁንና የቤታችሁ በር ሸራ ምናምን ይለበስ ይቀመጥ። ገባችሁ? ያ ኮርኒስ የምታሰሩበት ቤት ብረታ ብረቱ የቤቱ ማቴሪያል የምትገዙበትን ብር አስቀምጡት። ቪላ አሌኩ የተቀመጠ ነገር እየጨመረ ነው የሚመጣው። ሪያል ድርሃም እየጨመረ ነው የሚመጣው። ምንም ለውጥ የለውም። የዛሬ ዓመት በርካሽ ገዛሽው ነገር ብሩ እራሱ ብታስቀምጭው ተመሳሳይ ነው። ምንዛሬ ይጨምራል፣ እቃ ይወደዳል፣ ምንም ለውጥ የለውም። ብራችሁን ያዙ፣ የምሬን ነው። ምናልባት ደግሞ እኮ በስማችሁ አይደለም ያ ቤት የምትለፉለት የምትደክሙለት ቤት ወይ በወንድማችሁ ስም ነው ወይ በሆነ ሰው ስም ነው ያለው። ላታገኙት ሁላ ትችላላችሁ፣ እስከነ ጭራሹ። ምክንያቱም እኔ በጣም ብዙ በወንድሞቻቸው የተከዱ ሰዎች አውቃለሁ። የገዛ ወንድሟ አላቀልሽም ያላት አላቀልሽም በስሙ አድርጎት ማለት ነው ቤቱ። መረጃ ቢኖራት ምን ቢኖራት ማንም ሳያውቅ በስማቸው ያዞሩታል፣ አናውቅሽም ይሉሻል። አንቺ እንግዲህ እኖርበታለሁ ብለሽ ይሄን ያህል ዋጋ ከፍለሽ ያገኘሽውን ነገር እስፔሻሊ፣ ህገ ወጥ የሆናችሁ ቤቶች። እኔ አሁን ላይ መመክረው ህገ ወጥ ቤትም አልመክርም፣ ይሄ በሰው ሰው የሚገዛ ቤትም አልመክርም። ምክንያቱም ሁሉም ሰው አንድ አይደለም፣ የሁሉም ቤተሰብ አንድ አይደለም። ኦኬ፣ እውነቴን ነው የምላችሁ እኮ። እኔ የገዛ እናቷ የካደቻት ሴት አውቃለሁ። የገዛ እናቷ ማን አስገደዷት? ልጆቿ ወንዶቹ እንገድልሻለን ወይ ልጅቷን እንገድላታለን ወይም ደግሞ አንቺ ይሄን መሬት ትክጃታለሽ ብለው ከሕይወቷና ከንብረቷ አማርጣዋት። እናትዬው ግን የልጅቷን ሕይወት መርጣ የእሷን ቤት የልጇን ቤት ካደች ማለት ነው። ሕይወቷ ይሻለኛል ብላ ማለት ነው። በቁም ነው በቁማ ነው የቀበሯት ኦኬ በቃ ይሄ የምትተማመኑበት ነገር ወይም ደግሞ ኢምባሲ ሄዳችሁ በኢምባሲ በራሳችሁ እንትን ለማድረግ ሞክሩ በራሳችሁ ስም ማለት ነው ህገ ወጥም ሆኖ በራሳችሁ ስም ቢገዛ ጥሩ ነው ብዬ ነው ማስበው ህገ ወጥም ቢሆን ኦኬ እነሱ እኮ መካት ከፈለጉ በእንትንም በብርም ያዟዞሩታል ችግር የለባቸውም ግን እንደዚህ ለምናደርጋቸው ነገር ቤተሰቦቻችን ምን ያህል ጠንካራ ናቸው፣ ወንድሞቻችን ምን ያህል ለእኛ ቦታ አላቸው የሚለውን ነገር ፎከስ አንዳንድ አውሬ ወንዶች አሉ፣ አውሬ ወንድሞች፣ አውሬ አባቶች አሉ። ሴት ልጅ ምንም አይነት ነገር እንዲኖራት የማይፈልጉ እንድትለወጥ የማይፈልጉ ሁሉም እያልኩ አይደለም። በየቤቱ በጣም ብዙ ጉዳ አለ። እንግዲህ እናንተም ታውቁታላችሁ። እኔ ላስታውሳችሁ ብዬ ነው። ተጠንቅቁ። ብር ካለሽ ቤት ከሰራሽ በራሰሽ ስም ከሆነ ኦኬ አሰሪው ችግር የለውም በእንጨትም ይሁን በምንም ነገ መግቢያሽ ነው ግን ለእያንዳንዱ ማቴሪያል እዚህ ሆነሽ ምንጣፍ እዚህ ሆነሽ ሶፋ እዚህ ሆነሽ ፍሪጅ ስታደርገው ይቀናሉ ወላይ እውነቴን ነው አንቺን እንዴት አድርገን ጥለን ከዚህ ቤቷ እንትን ከዚህ ህይወቷ አመሰቃቅለን እንዴት እናሳብደት እንዴት እንገላት ነው የሚሉት እቃ አታሟሉ በጣም ብዙ ውህዶች ምንም በራሳቸው ስም ሳይሆን ቤቱ ሁሉ ነገር አሟልተውለት ግን የተካዱ ቡዶች እቃቸው ፉል አድርገው ማለት ነው። እራስ ከማጥፋት ወደኋላ አይሉም። እነዚህ ሴቶች ቤታቸውን ሰርተው አሁን እኮ ተራ ተራ ተራ ቤት ሶስት አራት ሚሊዮን ይጨርሳል። ውሃ ላስገባ ብቲ ሴፍቲ ታንከሩ ምናምን ምናምን ላስደረግ ሲባል በጣም ዋጋ የሚያስከፍለው ስለዚህም ለምናደርጋቸው ነገር ጥንቃቄ አሁን ላይ አልሐምድሊላ እኔ ወርቅ ግዙ ነው የምላችሁ? ወርቅ ጥሩ ነገር ነው። ዛሬ በርካሽ ትገዣለሽ። ልክ እንደ ህጋዊ ቤት በሉት። ፈቱራውን ብትጥሉት ፈቱራው ቢኖር ቢኖር አሪፍ ነው። ፈቱራውን ብታስቀምጡት በቃ ነጌ ላይ ቤት ልግዛ ራሱ ብትሉ ወርቃችሁን አስይዛችሁ ቤት መግዛት ትችላላችሁ። ምነው ቤት በሁለት ሚሊዮን በሶስት ሚሊዮን አለ ግን በሁለት ሚሊዮን በሶስት ሚሊዮን የምትገዙት ለምሳሌ አሁን እዚህ በሀያ ሺ ሪያል ወርቅ ብትገዙ ትልቅ ብር ነው። የኢትዮጵያ ብር ምንም እንትን የለውም። አሁን እኔ መሬትን ብትገዙ ከመሬት እንደውም ወርቅ ይሻላል ብዬ ነው ማስበው። ወለሁ እውነቴን ነው። ወርቁም ይጨምራል፣ ቤቱም ይጨምራል፣ መሬቱም ይጨምራል። ምንም አይነት አበባና የሌላችሁ ምንም አይነት አዛኝ የሌላችሁ እህቶች ተጠንቀቁ፣ ተጠንቀቁ። እወዳችኋለሁ። በቀጣይ ቪዲዮ እንገናኝ።